ከምትፈልገው ውጭ አላልከኝም። ግን ብር እሰጥሀለሁ፣ ስልክ ብር። አልፈልግም፣ ሌላ ነገር ነው። ሌላ ነገር ደግሞ ምን ሊሆን ይችላል? ብዬ ገመጥኩ። ስለምን ደግሞ አንድ ነገር መጣ። ምን መጣልሽ? ወንድ የሚፈልገው ነገር ምን፣ ወንድ የሚጠይቀው ነገር ያው ጽፈውልት እኮ ነበር። አብሮ ማደር አለ። አብሮ ማደር ትፈራለሽ? አሁን ማላውቀው ሰው ፈራለሁ ያለበት ትንሽ ወይ ጁሱን አቅምሰኝ፣ ና ላወራርድና ላውራ። አንተ እያወራረድክ ነው የምጠይቀኝ? እኔ እንገታል፣ ወርዳል። ድንግል አይደለሁም። ድንግል ካልሆንሽ ምን አስፈራሽ? ድንግል ካልሆንሽ ምን አስፈራሽ ማለት ምን አስፈራሽ? ምን ወንድ የሚጠይቀው ነገር ነበር። አብሮ ማደር ትፈራለሽ? አሁን ማላውቀው ሰው አሁን ፈራለሁ። እሺ፣ አንቺ በምትኩ ለእኔ ምን ልታደርግልኝ ያስበሻል?

ትልቁ እንትኔ በእርግጥ በእንትን አልሰራም በጸጉር ቤቱ ምናምን አልሰራም። በዝም ብሎ የራሴን እንትን ነው ምሰራው፣ ግን የታየልኝ አንድ ነጥብ አምስት አይቶልኛል። ከዛ በኋላ ግን እንትኔ ቲክቶክ የተበላሸ ነው መታየት አቁሚ። እኔ በቢው ነው ማስከፍልሽ መቶ ሺህ ሁለት መቶ ሺህ እያልኩ እሱን እንነጋገራለን። እዚህ መነጋገር እንችላለን። ትንሹ መቶ ሺ የመቶ እኔ ማስታወቂያ ከሰራሁልሽ በትንሹ መቶ ሺ ሰው ያየዋል። መቶ ሺ ቪው ይኖረዋል። ኦኬ፣ በመቶ አእናራና ስ ያንን ነገር ማረግ ካልቻልሽ ግን ሌላ አማራጮች አቀርብልሻለሁ።

አሁን የሆነ መጥፎ መጥፎ ነገር ምት ልክ የሆነ በስታ እንዲያርጋት እንዲትሆን እንዲያርጉና የምትሉ ወንዶች የምር ላይፍ ላይ ያላችሁ ትኖራላችሁ። ያው ሊቭ አይደል መቼ ጠፋት ብለን አለማንበብና ማለፍ ነው እንጂ ሰምተካ አደለ እንዲ ለአንድ ቀን እንደ ህግ ባይኖር ምን እንደሚደረግ ብለው የጻፉትን ሰው ሰዋት ገድቦ ገባ ማለት ነው። ስለዚህ ምንድነው አላማሽ? አንቺ የመጣሽው ለማስታወቂያ ብቻ ለትዳር አይደለም። ትዳርም ቢገኝ አይከፋም። ትዳር ማግባት ወንድ ነው የፈለግሽው ወይስ ምን ማለት ነው? ሴት ዘንድሮ ሴቶች አትታማም አረ፣ በእናትህ እግዚአብሔር ምትፈራ እኔ እግዚአብሔር ምፈራ ሰው ነኝ። ተው እንዴ! እግዚአብሔር ምትፈሪ ሴትማ ብትሆኚ፣ ቅድም አንተ ላግባህ ብለሽ አሁን ደግሞ ሌላ ሰው ለማግባት አትል እንዴ? አሁን እኮ ሌላ ሰው ምናምን አላልኩ ባትባት፣ አልወ አላ እንትን አላልኩም። ይሄን ይሄን አልመረጥኩም። ስልክሽን ጣፊና አላኪ ሁሉ ጊዜ እረፍት ነሽ። በፈለግሽው ሰዓት ማረፍ ትችያለሽ

ምን እየተደበረችብኝ ነው? ማርያምን። አይ ተደበረብኝ። ይችላል ወደ በኋላ ወደ ቦሌ መምጣት ትችላለሽ? ግማዮ እሺ፣ ተለጫጭ ወደ አንድ ሰዓት አካባቢ ማለት ፀጉርሽን ነው ይሁን። ራሱ እየተናገርክ እኮ ነው ኮመንት የሚጽፍልን። ተዘጋጃጅ ለማለት ነው ተስተካክል። ወደ አንድ ሰዓት ላይ ወደ ቦሌ ትመጫለሽ። ስልክሽን አስቀምጭ።